ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን፣ እናንተም ጋር ሰላም እንደሆነ ተስፋ አደርጋለሁ። ዛሬ በምን ሀሳብ ቃልኩኝ? ቴዲ አፍሮ ሰሞኑን ከባለቤቱ ጋር አንቨርሳሪውን ሲያከብር ኮንግራጁሌሽን ከማለት ይልቅ ብዙዎቻችሁ ስለ መነፅሩ ነበር ስታወሩ የነበሩት። ብዙዎቻችሁ መነፅርህ ምናምን ቤት ውስጥ ሶሪ ቤት ውስጥ መነፅር ምናምን፣ ኧረ ይሄ መነጽር ምንድን ነው ምናምን ምናምን እያላችሁ ስትተችሁ ተሰማሁኝ። ማለት ነው እና በማንኛውም ቦታ እሱ ሁሌ መነጽር ያደርጋል፣ እናንተም ሁሌ ትናገራላችሁ ስለ እሱ ጉዳይ ነው ልነግራችሁ የመጣሁት ዛሬ። ምንም አግብቶኝ ሳይሆን፣ አበሻ ፒፕል የእኛ ህዝብ በብዛት በማያገባው መግባት ይፈልጋል። ይሄ ሰው እኔ አሁን ብዙ ጊዜ እናገራለሁ መነፅር የማረገው አለርጂ ሳይነስ አለርጂ አለብኝ። ስለዚህ አይኔ ያብጣል፣ አፍንጫዬ ምናምን ይነፋነፋል። በቃ ከአንገት በላይ ብዙ ጊዜ ችግር እንዲህ በቃ በጣም ስለሚበላኝ ስለሚያሳክከኝ አይኔ እንደዛ ሆኖ መውጣት ስለማልፈልግ መነፅር አደርጋለሁኝ። እና ምክንያቴን እነግራችኋለሁ እኔ ቴዲ ግን ከእናንተ ጋር እንደዚህ ቁጭ ብሎ ላይነጋገር ይችላል ምናምን እና ግን የራሱ ምክንያት አለው። ምክንያቱም ይሄ ሰውዬ ይሄ ልጅ የራሱ ፕሮቶኮል ያለው ሰው ነው። ገባችሁ? የራሱ ፕሮቶ- ፕሮቶኮል ይኖረዋል። ምክንያቱም ንጉስ የምትሉት ሰው ነው ንጉሳችን እሷን ደግሞ ንግስቲቷ ነው የምትሉት አለ። ስለዚህ ንጉስ የተባለ ሰው ያህል ማዕረግ ያለው ንጉስ ያደረጋችሁት ሰው የራሱ የሆነ ፕሮቶኮል አለው። አለባበሱን ቼክ የሚያደርግ የራሱ የሆነ ሼፍ ይኖረዋል። እነዚህ ነገሮች እንኳን ባይኖሩት ሚስቱ በራሷ ፋሽን የምታቅ ሴት ነች፣ የፋሽን ሰው ነች። ስለዚህ ከነዚህ ሁሉ አልፋችሁ እኔ አቅልሃለሁ ባትሉ የሰውን መብት ባትጋፉ በቃ መጣ መነጽር አድርጎ ፖስት አደረገ። አንቨርሰሪ ነው ኮንግራጁሌሽን በቃ ደስ ብሎኛል፣ ስለአንተ እንኳን ደስ አላችሁ ብሎ ማለፍ ይልመድባችሁ። ይሄ ዝም ብላችሁ ዝም ብሎ ሰው ጋር እንዲህ እንትን ማለት መፈትፈትና እንትን ማለት ቢቀርባችሁ ይቀርታል ቢቀርባችሁ ፣ ምክንያቱም ስለ ሰው ምንም ላታውቁ ትችላላችሁ። ይሄ ሰው እንዳልኳችሁ ፕሮቶኮል አለው። ሚስቱ ራሱ ፋሽን ተከታይ ነች፣ የፋሽን ሴት ነች። ከነዚህ ሁላ አልፎ እናንተ እስክትናገሩ ድረስ አይጠብቅም ነበር፣ የጤና እክል ባይኖርበት ግን። አሁን ትላንት ነው ዛሬ የተለቀቀ ቪዲዮ ላይ አይቼዋለሁ። የሆነ ስትሮክ የመታው ነገር ይመስላል። አይኑ ማለት ነው። እዛ ላይ ራሱ አይኑን ያየ ሰው አለ፣ አይኑን ያያችሁት ምናምን ይላል። የሆነ አይኑ አንደኛው አይኑ እንትን ብሏል። የስትሮክ የሚመስል ነገር ስትሮክ አላልኩም፣ ስትሮክ የሚመስል ነገር ይታይበታል። ስለዚህ ያንን ከበርም ለማድረግ ሊሆን ይችላል። ስለዚህ ለምን አትተውም? አሁን አንዳንዴ ሰዎች ሊያስተምሯችሁ ሲመጡ፣ የሆነ ነገር ሊያደረጉ ሲመጡ ምናምን የሆነ ጭንከን ትፈልጉና ይሄን ነገር ለምን እንዲያደርግሽ ይሄን ነገር ለምን እስቲ በፊት እንደዚህ ሁኚ፣ እስቲ ሰውን በሆነ ነገሩ ዲስሪስፔክት ማድረግ ትወዳላችሁ። እናንተ ከእናንተ በላይ ይሄ ሰው የራሱ የሆነ ፕሮቶኮል ያለው ነው። የራሱ የሆነ ሼፍን ምንም ያለው ሰው ነው፣ አቅሙ ያለው ሰው ነው። ገባችሁ? የሚያምርበትን ከማናችንም በላይ ያቃል። በባለሙያ የታገዘ ነገር የሚያደርግ ሰው ነው። ስለዚህ ለምንድን ነው የምትከታተሉት? እንደዚህ በቃ አኒቨርሰሪውን ካከበረ እንኳን ደስ አለ ቴዲያችን፣ እንኳን ደስ አለ ንጉሳችን፣ እንደምትሉት ማለት ነው እንደሱ ብላችሁ እንትን ማለት እናንተ ግን ለምትወዱትም እንደማትሆኑ ያረጋገጥኩት በዛ ነው በእውነት አሁን እሷን ንግስቲቱ ትሏታላችሁ እሱን የሆነ ነገር ትሉታላችሁ ታንቆለባብሷቸዋላችሁ ግን ሲወጡ ቅጥቅጥ እሷንም የሆነ እንከንፈልጋችሁ በዛ ነገር እሱንም እንደዛው ምን ነው ለማርጀት ቸኮልክ ለማርጀት ጓጓ ምናምን የሰው ልጅ ምን እንዳለበት የጤና እክሉን አታውቁም ስለዚህ ፕሊስ ሞራል አትንኩ ሰው ስታ ወፈር ከሰሽ ሰውን ቀልብ ትገፋላችሁ። ብዙዎቹ ብዙዎቹ ቤታቸው በቃ ክትት ብለው ከበሽታቸው ጋር ነው ከመናቸው ጋር እንትን የሚሉት የአበሻን አፍራቻ ነው፣ ታውቃላችሁ። ይህንን የአበሻን አፍራቻ ታሪኩ ባባን ተመልከቱ። ጸበል ሲሄድ አንዴ ሚዲያ ለሚዲያ ተቀባበላችሁት። እሱን ፍራቻ ቤት ውስጥ ክትት ብሎ ቁጭ አለ። ብዙዎቹ ቤት ውስጥ ክትት ብለው የእናንተን እንትን ፍራቻ ሞታቸው ነው የምንሰማው ወይ ደግሞ የሆነ በቃ አደባባይ መውጣት ፈርተው ተሰብረው ምን ብለው ቁጭ ሲሉ እናያለን። ያ ምንድን ነው? እናንተ በማያገባችሁ እየገባችሁ እየገባችሁ ስለምትፈተፍቱ ማለት ነው። በቃ መጣ ልደትም አከበረ፣ ሰርግም መጣ፣ ምንም አለ፣ ልክ ሚስቴክ ፈልጋችሁ ይሄ ነገር ምናምን ብላችሁ ነቅሳችሁ ከምታወጡ እንኳን ደስ አለ፣ እንኳን ደስ አለሽ። በቃ ያለበትን የጤና እክል አታውቁ አሁን ይሄ ሰውዬ የሆነ ነገር ፍራቻ በቃ ከቤቱ ላይ ወጣኮ ነው ማለት ነው። ምክንያቱም ከወጣ መነጽር ያርጋል። መነጽሩን ሰው አይኑን አያችሁት፣ አይኑን አያችሁት ትላላችሁ። መነጽር ሲያደርግ መነጽር አረገ፣ እንዴት ነው ኧረ አውልቀው መነጽርህን ምናምን ትሉታላችሁ። ከዛ የእናንተና ፍራቻ። በእርግጥ የሚሰበር ሰው አይመስለኝም፣ ግን የሚሰበር ሰው ደግሞ አለ። ገባችሁ? ይሄን አልፎ መውጣት የሚፈራ በቃ እንዲባላለሁ ብሎ ቤቱ ክትት የሚል እና እንደዚህ ሰውን ባናሸማቀቅ። ሌላ ዜጋ እኮ እንደዚህ አያደርግ። ሌላ ዜጋ በስመ አብ ምንም፣ በቃ ለምን ራቁታችሁን አትሄዱም? ለምን የፈለጋችሁትን አታረጉም? የፈለጋችሁትን አርጉ። በቃ ማንም ነው ዞር ብሎ አያችሁ። ማንም ማንም ዞር ብሎ አያችሁም። በቃ እናንተ ለእናንተ ነው የሚተው። በቃ እኛ ግን በቃ ስለዚህ ኮንፊደንስ ይሰማችኋል። እናንተ ይሄ ነገር የታየ ይሄ ነገር ምናምን አትሉም፣ የፈለጋችሁትን ለብሳችሁ። ጠባሳ ያለባት ሴት እንደፈለገች ተገላልጣ ትሄዳለች። የሆነ ነገር ብቻ እናንተ ያስጠላል የምትሉት ነገር ያለባት ሴት ሆነች ወንድ፣ ጉዳያቸው አይደለም። ያን ነገር ግልጥልጥ አድርገው ነው የሚሄዱት። በቃ ሰው ምን ይለኛል የለባቸውም፣ ምክንያቱም እንዲህ እንኳን ዞር ብሎ የሚያያቸው ስለሌለ ማለት ነው። አበሻስ የሆነ ነገር ስትሉ ከዛ ሰብሪልና ያ ሰው ቤቱ ቁጭ ከሰው ጋር አይገናኝም። ከሰው ጋር ለማገናኘት በራሱ ደግሞ የሆነ የሚያመጣባችው ዲፕሬሽን አለ። ሰው አየኝ አይላየኝ ብላችሁ ደግሞ ስትውጡ ስትገቡ ያለው ነገር መሳቀቅ ራሱ የሚያመጣው የራሱ የሆነ እንትን አለ እና እባካችሁ በቃ እንደው ንጉሳችን እያላችሁ ታንቆለጳጵሱት የለ በቃ ተውት፣ ለራሱ ተዉት። በቃ ስትሮክም ይምታው ምንም ይምታው፣ መነፅር ሲያወልቅ እዩት ትላላችሁ፣ መነፅር ሲያደርግ መነፅርን አውልቅ ትላላችሁ። ምን ይሁን ይሄ ልጅ ምን ይሁን? እኔ እኮ ግራ ገባኝ። በማንኛውም መልኩ እኮ ነው። እሱም ብቻ አይደለም ማንኛውንም ሰው በቃ የሆነ ዳሌዋ ሰፋ ያለ ሴት በተፈጥሮም ሊሆን ይችላል እኮ ስፖንጅ ሽንንትን በይ ምናምን ምናምን የሆነ እንትን ካለች እንትን ሽንንትን በይ ምናምን። ብዙዎቹ አርቲፊሻል እንዲሆኑ ምክንያት የሆናችሁት እናንተ ራሳችሁ ናችሁ። በተፈጥሮ ነገር እንዳያጌጡ በቃ ከስንት አንድ ነው። ምንም አልኩ ምን አበሻ እንደሆን ማውራቱን አይተው ምናምን ብሎ በኮንፊደንስ ሁሉ ነገር የሚያደርግ ከስንት አንድ ነው። ብዙዎቹ ተሰብረው ቁጭ ያሉ ናቸው። ኢቨን ጤና ጤናቸውን ለመጠበቅ እንኳን ሐኪም ቤት ለመሄድ የእናንተን አፍ ፍራቻ፣ የእናንተን አፍ፣ ጤናቸውን ጥበቃ ምንድን ነው ሃይማኖታዊ ቦታ ሲሄዱ የእናንተን አፍ ፍራቻ በቃ ተሰብረው ቀርተው እንደዚህ አይነት ቦታ እንኳን እንዳይሄዱ የምታረጉ ሰዎች ናችሁ። እና እባካችሁ በቃ ይሄ ዝም ብሎ በማያገባችሁ ገብታችሁ የምትፈተፍቱትን ምናምን ምናምን ነገር አቁም። በቃ አንድ ሰው መቶ እዚህ ጋር ያወራላችኋል አይደል? ምን አወራች፣ ምን ተናገረች፣ ከዛ ውስጥ የምትፈልጉትን ፒክ ማድረግ፣ በቃ የምትፈልጉትን የሚጠቅማችሁን፣ ሰምታችሁ የሚጠቅማችሁን ነገር ፒክ በቃ እንደሱ ነው። የሆነ ነገር ደስታዬን ተጋሩልኝ ብሎ አንድ ሰው ደግሞ ሲመጣ እንኳን ደስ አለ፣ ሀዘኔን ተጋሩልኝ ብሎ ሲመጣ እግዚአብሔር ያጽናና ነው እንጂ መነፅሩ፣ መነፅሩ ወለቀ። ከዚህ በፊት እንትናን ራሱ እንደሱ ስትሉ ሰምቻለሁ፣ ታደለ ሮባን በነገራችን ላይ የእንትን ከሆነ መነፅሩ ሶላር ከሆነ ከመሸም ቤት ውስጥ ቢያደርጉት ይታያቸዋል። መቼም ከነሱ በላይ አታውቁ ብዬ ገምታለሁ። ከባለቤቱ ያወቀ ምንድነው ይባላል እና ሰውን አታሸማቁ። በእንደዚህ አይነት ምክንያት ማለት ወዳለሁ። ስላዳምጣችሁ ያመሰግናለሁ። ባባይ